እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል። ስለዚህ ይሄ ዑንሱር እያደለም፣ ይሄ ዘረኝነት አይደለም፣ እኛ ከሀገራችን ውጡ እያልን ያለ ነው። ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው። በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሁኖ የሰው ሀገር ላይ ወጥቶ ችግር የለውም። ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለእናንተ ለራሳችሁ። በእናንተ ምክንያት አሁን ስንት ምስኪን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት? ይሄ ሁሉ በማን ነው እየሆነ ያለው? በእናንተ የተገነባበት ያለ አንድ ቪዲዮ አለ። አንድ ሀበሻ የመኒውን በዱላ ሲያባረው እየመታ ሲያባረው የሚያሳይ ተንቀሳቃሽ ምስል እሱ በጣም ነው ያስቆጣቸው። ሁለተኛ ሁለተኛ ቪዲዮ ይሄ ያ ቪዲዮ ምንድን ነው የሚባለው? ይሄ ተገላቢጦች ጭራሽ፣ ሀበሻ ለየመን በዱላ እያባረረ ሲያሯርቶ ማየት በጣም አይደ ነው ምን አይነት እኔ ጥጋባችን አንዳንድ ጊዜ ልክ የለውም፣ የምሬን ነው። በሰው ሀገር ላይ ሆነ ባከበረ ህዝብ ሀገር ላይ ሆነ እንደዛ ማድረጉ ፍጹም ተገቢ አይደለም። ያ ሰው ታማሚ ሊሆን ይችላል፣ ምን ሊሆን ይችላል፣ ምን ሊሆን ይችላል። ግን ችግሩ ደግሞ በጣም የሚያሳዝነው ነገር ይህንን ሁሉ ድርጊት የሚፈጽሙ የእኛ ልጆች፣ ቪዲዮውን ቀርጸው ሶሻል ሚዲያ ላይ የሚለቁት የእኛው ልጆች፣ ጫት ተሸክመው ወደ ደንበር፣ ወደ ሳውዲ ደንበር ሲሄዱ እየቀረጹ ቪዲዮ የሚለቁት የእኛው ልጆች። አፈር ቆልለው አምስት አምስት መቶ ሪያል ቀበሩና፣ ልክ እንደ አትክልት ውሃ እንደሚጠጣው ውሃ እያጠጡት። ይህ ምን አይነት ድድብና ነው? ይህ ሁሉ ያየሁት የመኖቹ ራሳቸው የለቀቋቸው ቪዲዮዎች ላይ ነው። በጣም ይገርማቸዋል። ቲክታክ ላይ ምናምን፣ ፌስቡክ ላይ እንዳለ የመኑ እየተቀባበሉ ያለ ቪዲዮ አንድ ሁለተኛው ቪዲዮ ይሄ ተሰርቶ በሰባት ስምንት በርሚል ተጠምቆ ምናምን አግኝተዋል እንደዛ። ሌላኛው ሴቶች ወንዶች እየጨፈሩ ራቁታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው የመን እኮ የሙስሊሞች ሀገር ነው። በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ። ቢያንስ ያ ሰዎቹ የሚኖሩበትን አኗኗር መከተል መቻል አለባችሁ። ሌላው ቢቀርም አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታችሁ፣ ራቁታቸው እንደዚህ እየጨፈሩ ሀገራችን አበላችሁ። ይሄ ሌላም በጣም በርካታ ቪዲዮዎች አሉ፣ በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው ይሄ ሁሉ እንዳለ ሁላ ሸሚ ይዘኛል። የምሬን ነው። ምላጁ በጣም ሼሚ ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር ነንጃ እንደዚህ አይነት ታጣቂዎች የመን ውስጡ ነው መሳሪያ እንደዚህ ታጥቀው እየጨፈሩ ሀያ ሰላሳው ነው ሀያ ሰላሳዎች ደግሞ